አንተ ለአንድ ለአላህ ብቻ ነው የምትሰግዱ አይደለ? አዎ ነው ማለት እኮ፣ የአላህ ባህር ይቀያየራል ማለት ነው። ከዚህ በፊት ጥንት ያኮረሰ ስግደት ይፈቀድ ነበር እና ሲወርድ ግን ተከለከለ ማለት ነው። ወደ አልተፈለገ ነገር እንዳይሄድ ማለት ነው። ምክንያቱም ያክብሮቱን ስግደት ሰዎች የአምልኮ ስግደት ማድረግ ጀመሩ ማለት ነው። ያክብሮ ስግደት እና ስግደት የሚባሉ ነገሮች በጥንት ጊዜ ቁርአን ከመወረዱ በፊት እንደነበረ ቁርአንም ይናገራል። ለዩነቱ ምንድነው ያክብሮ ስግደት ሳገኘ እጅ መንሳት ነው። ራሱ አማክበሬን ለማሳየት ነው። ምጠቀማለት ይቅርታ የኔ ጥያቄ ድሮ እንደሚሰገድ ነገርከኝ፣ አሁን ላይ ግን ቁርአን ከወረደ በኋላ እንደማይቻል ነገርከኝ፣ ተከለከለ። ስለዚህ የአላህ ባህሪ ሁለት ነው ልንል እንችላለን ማለት። አንድ ቦታ ላይ ባህሪ ሳይሆን ህግጋት ነው። ባህሪ ሳይሆን ህግጋት ነው። ባህሪና ህግጋትን ለያ። ለምሳሌ ያሁን ህግ አለ ይልበልህ ህግ አለ ለልጆች ያወጣሁት ህግ አለ ለምሳሌ ስለዚህ የሆነ ቦታ ላይ ስገዱልኝ የሆነ ቦታ ህግና ባህሪ ህግና ባህሪ ለያ አሁን ተሳስተ የተሳሳትከው ምንድነው ባህሪና ህግን መለየት መቻል አለብህ ህግ አሁን ለምሳሌ ህፃን ልጅ እያሉ ከአንድ ላይ አራት መቀነስ አይቻልም ብዬ ብናገር ከዛ በኋላ ደግሞ ከአንድ ላይ አራት መቀነስ አይቻልም ብዬ ነገርኳቸው ሳስተምራቸው ከዛ ላይ ከአራተኛ ክፍል ሲገቡ ትሪጊ ምንድን ነው፣ ስለ ኢንቲጀር ኮንሴፕት ነገርኳቸውና ከአንድ ላይ የኔጌቲቭ ኮንሴፕት ነገርኳቸው። ከአንድ ላይ አራት መቀነስ እችላለሁ አድርጉኝ። የኔ ባህሪ ተቀያየሯለው የሚባለው ወይስ ህጉ ነው የቀየርኩት? በዚህ በሰጠኝ ምሳሌ ከሆነ እንደዛ ነው ሊሆን የሚችለው። ግን ስለዚህ ህጉ ባህሪ አይ አይደለም። ባህሪ ማለት ምንድን ነው እስኪ ንገረኝ። ባህሪ በእንግዝኛ አርግልኝ። ባህሪ ማለት ስትፈልግ ባህሪ ማለት ለምሳሌ የአላህ ባህሪ ካየ ነው ማለት ነው። አንድ ነው ምንድን ነው? አይ ባህሪ ማለት ምን ማለት ነው እስቲ ንገረኝ፣ በአማርኛና በእንግሊዝኛና በፈለከው ቋንቋ አድርገህ ባህሪ የሚለው ነገር። ባህሪ ማለት በአጠቃላይ የማይቀየር ነው ለዘላለም። ባህሪ ማለት አይደለም። ባህሪ አይቀየርም ማለትና ባህሪ የማይቀየር ነው ማለት ይለያያል። ባህሪ አይቀየርም ማለት ልክ ነህ። ባህሪ ግን ምን ማለት ነው? አልገባኝም እስካሁን። መልሰህ እየጠየከኝ ነው። ሀይድ ግን ማለት የጠየቅኩህን ጥያቄ መልሰህ ስላልገባኝ ነው። ምክንያቱም ባህሪ የሚለው ነገር ህግ ከተቀየረ ማለት ባህሪ ተቀየረ የሚለውን ነገር እንዴት አመጣኸው? ስለዚህ ባህሪ ማለት ምን ማለት ነው የሚለው ነገር ማወቅ ፈለግኩኝ። አትሪቢውት ማለት ነው? ኤሰንስ ማለት ነው? ምንድን ነው ባህሪ ስትልህ? ባህሪ እንዴት ብዬ ላስረዳ? ማለት ያው ጥያቄ በመስ ኤሰንስ ኖ፣ ኖ አይደለም፣ አልክ አይደለም። እንትን ነው ዝም ብሎ ሎጂካል ፋላሲ ነው እየሰራ ያለው ለዛ ነው ስላልገባኝ እኮ ነው። አንድ ህግ መቀየሩ አንድ ህግ መቀየሩ ባህሪውን ያስቀይረዋል የሚለው መስፈርት ከየት ነው ያመጣኸው? አዎ በጣም ጥሩ፣ አሁን መጣልኝ። ወደኔ ጥያቄ ነው እየመጣልኝ ያለው። ለምሳሌ እዚ ጋ አምልኩኝ፣ እዚ ጋ ስገዱልኝ ካለ አላህ ሁለት ባህሪ ነው ያለው ልንል እንችላለን ብዬ ነው መጀመሪያ የጠየቁ። አንተ ግን ምን አልከ? እኮ ተስተት ነው ነው ብዬ ምል ለምሳሌ፣ የአክብሮት ስግደት የሚባለው ነገር ለሰዎች የተፈቀደ ነበረ። ከዛ በኋላ ቁርአን በወረደበት ሰዓት ላይ የአክብሮቱን ስግደት ወዳልተፈለገ ነገር ሲያደርጉ ተከለከለ ማለት ነው። ጥንት የነበሩ ነገሮች ቁርአን ሲመጣ የተከለከሉ ነገሮች አሉ። ለምሳሌ፣ ወንድና ሴት ሲገናኙ መጨባበጥ፣ መሳሳም ማንኛውም ሰው ይቻል ነበረ ቁርአን ከመወረዱ በፊት። ቁርአን ሲወርድ ግን ያ ነገር ተከልክሏል። አንድ ሰው ሊያገባት የሚችላትን ሴት ካልእስካላገባት ድረስ መጨባበጥን መሳሳምም የተከለከለ ነው በኢስላም አሁን ባህሪውን ቀየረ ማለት አይደለም። ጥንት ከተፈቀደ ማለት በኋላ ላይ የተከለከለ ማለት እንደዛ ማለት አይደለም። እንደዛ ካልክ እግዚአብሔርን ባህሪው ይቀያየራል ልልህ እችላለሁ። ለምን ሲባል አንድ ሰው መፍታት ሲፈልግ የፍቻዋን ጽሕፈት ሰጥቶ መፍታት ይችላል። ነገር ግን አዲስ ኪዳን ላይ ስትመጣ ግን አንድ ሰው ግን ያለዝሙት ምክንያት ሚስቱን መፍታት አይችልም ይላል። ስለዚህ እግዚአብሔር ባህሪው ይቀያየራል ማለት ነው። እስቲ ይቺ መልሳት እግረ መንገድ ተመሳሳይ የሆነ ምሳሌ አይደለም በነገራችን ላይ ሰጠህ ነው። እዚህኛው ጋር ስንመጣ ሰለ አንድ ዐይነት ነው። አንድ ዐይነት ነው። ቆይ ቆይ አንድ ዐይነት ነው። እናንብበው ጥቅሱን። አንድ ዐይነት ነው። ማቴዎስ ወንጌል ምዕራፍ 19 ላይ እናነበው። ማቴዎስ ወንጌል ምዕራፍ 19 ቁጥር 7 ላይ ምን ይላል? አንድ ሰው ሴት ልጅ መፍታት ቢፈልግ የፍቺውን ወረቀት ይስጣት ይላል መፋታት ይቻላል የፍቺ ወረቀት ሰጥቶ ማለት ነው ኢየሱስ ግን እኔ እላቸዋለሁ ግን ያለዝሙት ምክንያት ሚስቱን የሚፈታ አመንዝራ ብዬ ይላል ስለዚህ ብሉ ኪዳን ላይ መፋታት ይቻላል ኤክሰፕሽናል በሆነ ነገር ህግ ነበር አዲስ ኪዳን ላይ ደግሞ መፋታት ተከለከለ ስለዚህ ብሉ ኪዳን ላይ የነበረው አምላክ ባህሪውን ቀይሯል ወይ ቀጥታ ለሱ የሚቀርብ ነገር እና ለሰዎች ትዕዛዝ የሚሰጥ ነገር በመጀመሪያ ይለያል። ለሱ የሚቀርብ ነገር አይደለም። ለሱ የሚቀርብ ነገር እኮ ሌላውም ነገር አይደለም፣ ብቻ አይደለም። ምስጋና ለምሳሌ አለ። አሁን ለምሳሌ አስወራኝ እንጂ ዋሄድ። አዎ፣ ግን አይ፣ ዝም ብለህ ነው። ዝም ብለህ አንደኛ፣ ዝም ብሎ እንትን ነው ራሱ ያመጣው ነገር፣ ዝም ብሎ የሚረባም ነገር አይደለም። ከባህሪ ጋር የሚያያዝበትን ነገር ንገረኝ ስል፣ ባህሪ ምን ማለት ነው እስቲ ንገረኝ ስል እስካሁን አልነገርከኝም። ሊገባኝ አልቻለም። ባህሪ የማይቀየር ነገር ነው አልኩ፣ ለዘላለማዊ ነገር ነው አልኩ እኮ ባህሪ እኮ እኮ ባህሪ የማይቀየር ከባህሪ ጋር ምናገናኘው ነው የምነግርህ። ለሱ የሚቀርብ ነገር አልከኝ እኮ። አራሴ እኮ ነው የጀመርኩ በራሴ አርጊመንት እኮ ነው። ስግደት በሁለት ይከፈላል። ለሱ የሚቀርበውን ነገር ሳይቀርብ ቀርቶ ከጊዜ በኋላ ቢሰጥ ኖሮ ነበር አንተ ቀየረ ብለህ ማለት እንኳን የምችለው ቢሆን እንዳንተ እንኳን ቢሆን ማለት ነው። ስግደት በሁለት ይከፈላል። የአክብሮ ስግደትና የአምልኮ ስግደት ይባላል። የአምልኮ ስግደት የሚባለው ሁል ጊዜ ዘወትር ለሱ ነው፣ የተቀየረ ነገር የለም። የአክብሮቱን ስግደት ሰዎች ላይ ለሚሰጠው የነበረውን የአክብሮት ስግደት ከጊዜ በኋላ ሰዎች የአምልኮ ስግደት አድርገው ለፍጡራ መጠቀም ሲጀምሩ የአክብሮት ስግደቱ ራሱ ተከለከለ። የአክብሮት ስግደት ለአምላክ ነው ወይስ ለፍጡር ነው የሚቀርበው? ሄኖክ የአክብሮት ለፍጡር ነው። ታዲያ እንደዛ ነው። የፍጣሪ ጋር ምንም የሚያገናኘው ነገር የለም። ተመልከት፣ የተከለከለው ለፍጡር ይሰጥ የነበረው ነው የተከለከለው እንጂ ለእሱ ይሰጥ የነበረው የአምልኮ ስግደት ምንም የተከለከለ ነገር የለም። ቀጣይነት አለው። ያ ምንድነው ህግ፣ የህግ መቀየር ነው ነው የሚባለው። ልክ ማቴዎስ ወንጌል ምዕራፍ 19 ቁጥር 7 ላይ ሙሴ ምንድን ያለው መፍታት፣ አንድ ሰው ቢፈልግ የፍችዋን ጽፈት ሰጥቶ መፍታት ይችላል አለ። ኢየሱስ ግን መጣና ቁጥር 9 ላይ 19 ላይ መጣና እኔ ግን አለ ያለ ዝሙት ምክንያት ሚስቱን የሚፈታ አመንዝራ ይባላል አለ ይላል። ስለዚህ የፍቺን ጽሕፈት ሰጥቶ መንትም ማለት የተከለከለ ሆነ። ስለዚህ በሙሴ ጊዜ የነበረው እግዚአብሔር በክርስቶስ በኩል እግዚአብሔር ሲናገር ባህሪው ተቀየረ ማለት አይደለም፣ ህግ ነው የተቀየረው። ጥንት በነበሩ ህዝቦች ላይ የአክብሮት ስግደት የሚባለው ነገር ይፈቀድ ነበር። አዎ፣ ከዛ ቁርአን ሲመጣ ተከለከለ። የተከለከለው ከሰው ጋር ያለው ሪሌሽን ነው። ወዳልሆነ ነገር እንዳይሄድ ነው የተከለከለው እንጂ የባህሪ ለውጥ ምንም የመጣ ነገር የለም። አሁን ግልጽ ነው። አይ አሁን ገብቶኛል። ግን ይኸውልህ፣ ምን አለ መሰለህ፣ ለምሳሌ አሁን እኛ የምንሰግደው ሰግደው፣ ኦርቶዶክስ ነኝ። እኛ የምንሰግደው ሰግደው፣ አዎ ስግደት ነው፣ ለአምላክ ስግደት ነው አይደል? ለአምላክ የሚቀርበው ስግደትና ለጻድቃን ሰማዕታት፣ ሁለት አይነት ስግደት አለ። ስለዚህ አሁን አንተ እያልከኝ ያለኸው ድሮ ሲሰገድ የነበረው ሁለት አይነት ስግደት ነበረ፣ አንደኛው ስግደት ግን ቆሟል ነው ቁራን ሲመጣ ተከልክሏል። አዎ አዎ ለአምላክ ተከልክሏል። ያከኛለሁ ኖ አይ የአክብሮ ስግደቱ ቆሟል ነው። የአምልኮ ስግደቱ ጥንትም ይመለክ ነበር። የአምልኮ ስግደት የአምልኮ ስግደቱ እንደቀጠለ ነው። ጥንትም የአምልኮ ስግደት ነው አምላክ የሚቀበለው። ለሰዎች ሲገናኙ የአክብሮ ስግደት የነበረው ቁራን ላይ አለ። ሱረቱ በቀራህ ምዕራፍ ለቁጥር ሰላሳ አራት ላይ አለ። ሱረቱ ዩሱፍ ምዕራፍ 12 ቁጥር 4 ሱረቱ ዩሱፍ ምራፍ 12 ቁጥር 100 ላይ የአክብሮ ስግደት የሚባል ነገር አለ። ያ የአክብሮ ስግደት መኖሩ ቁርአንን እስከሚመጣ ድረስ ይፈቀድ ነበረ በነበሩ ሕዝቦች ሄነው ወጣ ኔትወርክ እያስቸገረኝ ሲል ነበር ተመለስ

አለርት ማለት ነው ክላስ። እሺ፣ ልጁ የለም ኡስታዝ። አዎ፣ ግን ቢቀጥል ጥሩ ነበር። የሆነ ኃይለኛ ፖይንት ላነሳበት ነበር። እኛ ጋር ይፈቀዳል ብሎ ያለውን ነገር እንትል ነበር።

እሱ ኢንሲደንት ታዲያ እንዴት ነው ብዛጋ ጋ መቼስ ሊያመልከው አይደለም ሊያከብረው ነው። ስለዚህ ይሄ መልአክ ራሱ ያክብሮትን ከከለከለ እነሱ እንዴት ነው እያረጉ ያሉት የሚለው ነው የእኔ ጥያቄ። ና ለኔ አትስገድን ያለው እኮ መልአኩ እኮ መልአኩ ባቡካቸው ላይ አትስገዱልኝ እያለ አትስገድልኝ እያለው ያንን አካል እንዴት ነው እነሱ ያክብሮት እየሰገድን ያሉት፣ ነው ነው ትትናና ነው የሚያሳየው። ሁለቴ እንዴት ይለዋል ስታስቢው፣ ራዕይ 19 ላይ ሰገደለት፣ አትስገድልኝ አለው። ድጋሚ ደግሞ ሰገደለት፣ ራዕይ 22 ላይ አሁንም አትስገድልኝ አለው። አክብሮትን ነው እኔ አልፈልግም፣ ምናምን ብዬ ብለሽ ምግብ ና ብላ ብለሽ ብቲ፣ አረ አይገባኝም ማልፈልግም ምናምን ብለሽ ብቲ ያ ማለት ምግብ አትበይም ማለት ነው ያሳያል። ምግብ አትበይም ማለት ነው ያሳያል። ምግብ አይገባሽም ብለሽ ታስቢያለሽ። አላስብም እንደዛ ብለው ሊያደርጉ ይችላሉ። እንጂ ለመላእክት ይሰገዳል ለመላእክት ሰዎች ሰግደው ነበረ። በወቅቱ አዲስ ኪዳን ላይም ስግደት ተከልክሎ ከሆነ ራእይ ሦስት ዘጠኝ ላይ ደግሞ ይሰገዳል ለኤጲስቆጶስ የሚሰገድለት ይናገራል። ራይ 9 ራይ 3 ላይ የተሻለ ሱንቴክስ እና ከዚህ ላይ ተደፋ በግንባሩ ማለት ሰገደ ስትመለከችው። ነገር ግን ምን አላለም? ኦ መስገድ የለብህም ምናምን አለ። አንደኛ ነገሥት ምዕራፍ አንድ ቁጥር 31 ላይም ቤርሳቤ በግንባሯ በምድር ላይ ተደፍታ ለንጉሱ እጅ ነሳች ይላል። ስለዚህ የተለመደ ነገር ነው ራሱ እስከ 19 ላይ የሚናገረው ነገር ከወንድሞቹ ጋር አብሬ ባሪያ ነኝና ለእግዚአብሔር ስገድ። ጋሚን እንዴት ይሰግድለታል? ሁለት ላይ ደግሞ ስትመለከተው ቁጥር 8 ላይ ይህ ያየሁትን የሰማሁትን ዮሐንስ ነኝ። ዮሐንስ ለመላኩ ይሰግድለት ወይ ደግሞ ትህትናን ነው የሚያሳየው፣ ከሁለት አንዱ ነው የሚሆነው። በተረፈ በአዲስ ኪዳን ላይ ስግደት አልተከለከለም። ራዕይ 3፡9 ላይ እንደዛ ነው የሚናገረው። የፊላደልፊያ ኤጲስቆጶስ ለሆነው እንደሚሰገድለት ይናገራል። ራዕይ 3፡9 ላይ አይሁድ ሳይሆኑ አይሁድ ነን ከሚሉ ከሚዋሹ ከሴጣን ማህበረቶች አንዳንዶቹን እሰጣለሁ፣ በእግሮች ፊት ይሰግዱ ዘንድ እኔ እንደወደድኩ ያውቁ ዘንድ አደርጋቸዋለዋል። ሰዎቹን አምጥቶ በፊላደልፊያ ኤጲስቆጶስ ስራ ያደርጋል ማለት ነው እንጂ አክብሮትን ስግደትን ነው የሚያመለክተው እንጂ አምልኮን አያሳይም። ቢከለከል ኖሮ እንደዚ አይነት ምሳሌ አይሰጥም። ብዙ ኤግዛምፕሎች አሉ። ራሱ ኢየሱስ ራሱ ተሰግዶለት የለ ስለዚህ፣ በአዲስ ኪዳን ላይ የተሰገደላቸው አካላት አሉ ነው እንትን ኖርማል ነው ክርስቲያኒቲ ቴዎሎጂ ፕሮቴስታንት ከመጣ በኋላ ካልሆነ በስተቀረ ጥንት የነበሩ ካቶሊክና ኦርቶዶክሶች ላይ ያለው ነገር በጥንት ቤተ ክርስቲያናት ዘንድ የአክብሮ ስግደት የሚባል ነገር ነበረ አለ አሁንም ስቲል ነው ማለት ነው። ግን እሱ ነገር ወደ አልሆነ ነገር ሄደዋል ነው እኛ እያልን ያለ ነው። ቁርኣን ላይ የተከለከለው የአክብሮ ስግደት ማለት ልክ ቤተልሔምን ሳገኛት እጅ ነስቼ በግንባር ይለደፋ እችላለሁ። ቤተልሔምን ግን በሌለችበት ብሰግድላት ሳታየኝ ሳሰማኝ ሳታቀኝ ሳደርግ ያ ነገር ያምልኮ ስግደት ይባላል። ለአላህ ምን ሰግድለት ያምልኮ ስግደት ነው ማለት። የትም ቦታ ሆነን የትም ቦታ ሆነን ሁሉ ነገር መስማት፣ ማየት፣ ማወቅ የሚችልና ሁሉን ቻይ የሆነው ለሱ የሚቀርብለት ያምልኮ መስዋዕት ነው። ከዛ በኋላ ምንድነው ያደረጉት? ለመላእክት በሌሉበት፣ ለቅዱሳን ለሰማዕታት ለነቢያት በሌሉበት መስገድ ጀመሩ። ያ ነገር ምንድነው? ያክብሮ ስግደት ሳይሆን ያምልኮ ስግደት ነው። ያ ያምልኮ ስግደት ምን ተባለ? ተከለከለ ማለት ነውእና ይህንን ነው የሚያሳየው ኢየሱስ የተሰገደለት የባህሪ ስግደት ሳይሆን የጸጋ ነው የሚሆነው። ናገባ ክርስቲያን ታዲያ ኢየሱስ ለአብ የማትዘግዱበት ዘመን ይመጣል ምናምን ሲል ክርስቲያኖችን ነው አሁን ላይ መውሰድ እንችላለን። ክርስቲያኖች ስለማይሰግዱ ቴክኒክሊ ማለት ነው። እንደዛ ነው። የማትዘግዱበት ዘመን ይመጣል ማለት በመንፈስና በእውነት ነው የምትሰግዱት። ዝም ብሎ ከላይ ከላይ አይደለም የምትሰግዱት በኢየሩሳሌምም ሆነ በዚህ በገሪዛን ነው፣ ገሪባን ተራራ በሚባለው ላይ አይሁዶች ማነው ሰማሪያ የሰማሪያ ሰዎች የሚሰግዱበት አሉ። እዛ ላይም እዚህም ላይም ዝም ብሎ አንድ ስፔሲፊክ ሳታደርጉ ወርልድ ዋይድ በሆነ መልኩ በእውነትና በመንፈስ የሚሰግዱበት ጊዜ ይመጣል። እሱም አሁን ነው። አብ እንዲያሉትን ሊሰግዱለት ይገባልና ሲል እዛ ጋር እኛ መዳን ካይሁድ ነውና ለምናውቀው እንሰግዳለን ብለዋል። ስለዚህ ኢየሱስም የሚሰግደው የነበረው ስግደት በግንባሩ ተደፍቶ ነበር ሲሰግድ የነበረው። ማቴዎስ 26 ላይ ስትመለከቱ በግንባሩ በፊቱ ተደፍቶ ነው ሲሰግድ የነበረው። ያ ስግደት ግን ከልቡ ነው፣ ከልቡ ይመጣል ነው እያለ ያለው እንጂ አይን ክርስቲያኖች ስግደቱን ያቆሙታል የሚለውን ነገር እንትን የለም። በነገራችን ላይ ብዙ ነገሮች፣ የሚገርሙ ነገሮች አሉ። እራሱ ቂብላ እንደነበራቸው ክርስቲያኖች ታውቃላችሁ። ወደ ምስራቅ ለጸሎት ወደ ሲጸልዩ ወደ ምስራቅ ወደ ኢየሩሳሌም እንደሚል ታውቃላችሁ ስንቶቻችሁ ታውቃላችሁ? ካቶሊክ እና ኦርቶዶክስ ድሮ እንደዛ ነበሩ። አሁን ነው እንደዚህ ተሳተፍ ማለት ነው። አሁን ነው እንደዚህ እንትን እንደፈለግን ምናምን የሚሉት ነገር ያመጡት ናይን ይመስላል። ክርስቲያኖች መግባት ትችላላችሁ፣ አይዛችሁ አንባለ ለማዳነን በሀሳቡ ላይ ሀሳባችሁን ማቅረብ ትችላላችሁ። አትፍሩ። ጫርጫር ታደርጋላችሁ ታች ሆናችሁ። እሺ ገሊላ ቀጥ ሉቃስ ላይ ማለት ነው ሉቃስ ላይ እንትን ሉቃስ ላይ ነበረ እና ማርያም እርጉዝ በነበረችበት ሰዓት ኤልሳቤት ሰግዳላት ነበረ የሚለው ላይ ማለት ነው። እና ግማሹ ለሷን የሰገደችው ይላል፣ ግማሹ ደግሞ በሆዷ ውስጥ ላለው ለክርስቶስ ነው የሚባለው። እና ይህ ነገር እንዴት ይታያል ማለት፣ አሁን በኦርቶዶክስ እና በፕሮቴስታንት ላይ ያለው እነሱ ለክርስቶስ ነው የሰገደችለት ይላሉ። ኦርቶዶክሶች ደግሞ ለማርያም ነው ምናምን ይላሉ እና እዚህ ጋር እንዴት ይታያል ስግደቱ ተገቢ ነው ወይንስ ደግሞ ለማንስ ነው ያ ስግደት የነበረው ተገለ የሚል ነገር የለውም እኮ ራሱ ሉቃስ 141 ላይ ኤልሳቤት የማርያምን ሰላምታ በሰማች ጊዜ ጽንሱ በማዕጸኗ ውስጥ ዘለለ ነው የሚለው ደስታን ነው የሚያመለክተው ዘለለ ታምር ነው የራሱ። ጽንሱ ነው የሚለው፣ ጽንሱ ነው የዘለለው። በሰገደችላት ጊዜ ጽንሱ ዘለለ ነው እነሱ የሚሉት አይደል። በሰማሽ እነሱ እንደዚያ ነው የሚሉት። እነሱን ታያቸው። እነሱ እንደዚህ ላሉ ምናምን የሚለው ነገር አታምጡ ኔጋ ለሊት ነው የሚያስፈልገው በአሁን ሰዓት እሺ ገሌላዬ ጥቅስ ነው የሚያስፈልገው አንድ ነገር ሲሉሽ አዎ እንዴ ተላላችሁ እንዴ ተላላችሁ ነው ሳይሆን ማስረጃ ነው የሚያስፈልገው በዚህ ዘመን ማለት ነውና ማንም ቶራ ቦራ እና አርቲ ቡርቲ ሲያመጣብሽ ያለ በቃ ቀረ እኮ ቀረ ያ ጊዜ አለፈ ወይም ቢሆን እዚህ ቦታ ላይ መጥቶ ሲነግርሽ ማስረጃ ካላመጣ ጥቅስ ካላመጣ አንተ ማን ነገር ስትባይ ወይም ተናገረልቲ ነው እንዴ አይሆንም እራሱ ስለዚህ ያለው አማራጭ ምንድን ነው ማስረጃ ያስፈልጋል የሉቃስ ወንጌል ምዕራፍ 1 ቁጥር 41 ላይ ኤልሳቤት የማርያምን ሰላምታ በሰማች ጊዜ ነው የሚለው ጽንሱ በማህፀኗ ውስጥ ዘለለን የሚለው ጽንሱ ዘለለ ነው እኔም ያየሁት እኮ እዛ ላይ እንደዚያ ነው ያሉት ነው እንጂ በትክክለኛ በቃሉ እንትን ነው የሚለው። እነሱ የሚሉትን አታምጡ እኔ ጋር። ማለት አባባል አይደለም ጥቅስ ነው የሚያስፈልገው። ነው የምልሽ ለአንቺ የሚጠቅምሽ እሱ ነው ለሚለውን ነገር ለማወቅ ነው ጥቅስ ካላወቅሽ፣ ጥቅሱ ላይ ነው ፎከስ ማድረግ ያለብሽ። እንደዛ የሚል ነገር አለ ካሉሽ፣ ጥቅስ የታለ ነው ማለት ያለብሽ ለወደፊቱ እንጂ እሱማ እንደዛ ካልሆኑ ይጫወቱብሻል። ለምሳሌ መላኩ ገብርኤል ማርያምን ሰላም አላት የሚለውን አመሰገናት ብለው ነው የሚረዱት አመሰገናት ሰላምታ አላት ሲባል አመሰገናት፣ አንቺ የተባረክሽነሽ የማህፀንሽ ፍሬ የተባረከ ነው። ከዛ በኋላ ደግሞ አንቺ ከሴቶች መካከል የተለየሽነሽ አላት ይላሉ። የተባረክሽነሽ የሚሏትም ማለት ነው። ሉቃስ ወንጌል ላይ ሲናገር ምናለ፣ አንቺ ከሴቶች መካከል ምን አይነትሽናት? አለ የተለየሽናሽ፣ ብሎታት መላኩ መቶ ምንድን ነው ያላት? አላላትም። ግን መላኩ መቶ ምንድን ነው ያላት ሲል አንቺ ከሴቶች መካከል የተለየሽነሽ አላት ብሎ ይልሻል። ግን እንደዛ አይደለም የሚለው ሉቃስ አንድ ሃያ ስምንት ላይ መልአኩ ወደርሷ ገብቶ ደስ ይበልሽ፣ ጸጋ ይሞላብሽ፣ ወይ ጌታ ካንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ ነው የሚላት። ከሴቶች መካከል የተለየሽ ነሽ ከሴቶች ተለይተሽ የተባረክሽ ነሽ አላለም መልአኩ። ከዛ በኋላ ደግሞ ሲናገር ከአንቺ የሚወለደው የእግዚአብሔር ልጅ ይባላል የሚለውን ከአንቺ የሚወለደው ከሶስቱ ቅዱስ አንዱ ቅዱስ ነው ብሎ ነው ያስቀመጡት እነሱ። ከአንቺ መላኩ ገብርኤል ምንድን ነው ያላት? ከአንቺ የሚወለደው ከሶስቱ ቅዱስ አንዱ ቅዱስ ይወድስ ዋላይ ነው። እንደዛ የሚለው እንትና ነው ያሬ እንደዛ የሚለው ከአንቺ የሚወለደው ከሶስቱ ቅዱስ አንዱ ቅዱስ ነው ብሎ ያስቀመጠው የለም እኮ። መላኩ እንደዛ አላወራም። ሶስት ቅዱሶች ኖሮ አንደኛው ቅዱስ ነው እያለ ነው የሚያወሩ ና አይሆንም። እንደዛ አብሽሪ ጎበዘሻል። ማሻአላህ ጥይት ለማወቅ ያክል ነው እንጂ እዚህ ጋር ምንም ጠቀሜታ የለኝም። ይሄን ያልኩበት ምክንያት ለመሰለክ እነሱ በኦርቶዶክስ እና ፕሮቴስታንት በዚህ ዙሪያ ላይ ብዙ ጊዜ ለእሷ ነው ለሱ ነው የሚለው ነገር ግራ ስለሚያጋባኝ ዳይሬክት ምንድን ነው የሚለውን ለማወቅ ያክል ነው የጠየኩት እንጂ ለእኔ ምንም ጠቅመኝ ነገር የለም በዚህ ውስጥ አልሐምዱሊላህ። ይጠቅማል ነው ማወቅ ጥሩ ነው ራሱ ማወቅን የመሰለ ነገር የለም። ማወቅ የእውቀት የሚባለው ነገር አይምሮ ላይ ይቀመጣል። ልብ ላይ የሚቀመጠው ደግሞ ኢማን ነው እምነት ነው እና እንትን ችግር የለው። በጣም ጎበዝ ነሽ ሻብሽሪ እና ያልኩሽ ለዛ ነው። ደሊል በደሊል ነው ራሱ መረጃ በመረጃ ነው እና መረጃና ማስረጃ ይዘው እንዲል ነው ማለት ነው። ለማንኛውም ሉቃስ አንድ አርባ አንድ ላይ አትርሻት ተክሷል ቤተ ክርስቲያን ደጅ ማለት አጥር አካባቢ ያሉት ግንቡ ላይ የሚሳመውና ስግደት የሚደረገው የምን ማስመልከል፣ የምን ስግደት ነው? ለመጠየቅ አይፈልግ የሚሳለሙት ሚሳለሙት እና የፈለከው አይደር አይ፣ የሚሳለሙት ሳይሆን ስግደት ማለት እንደዚህ ዝቅ ማለት ያው፣ ስግደት ማለት መዋረድ፣ መጎንበስ፣ ዝቅ ማለት ለማለት። ለቤተ ክርስቲያኑ ነው የሚሰግዱት፣ ለቤተክርስቲያኑ ነው የሚሰግዱት። ሰላም ለኪ የምን ስግደት ነው? የአክብሮት ስግደት። ሰላም ለኪ ቅድስት ቤተ ክርስቲያን አምሳሌ የኢየሩሳሌም ብለው ይሰግዳሉ። ሰላም ለኪ፣ ሰላም እልሻለሁ፣ ቅድስት ቤተ ክርስቲያን የኢየሩሳሌም አምሳል ብለው ይሰግዳሉ። እሺ፣ አመሰግናለሁ። ሌላ መጠየቅ ይቻላል? ከርሱ ውጪ ትችላለህ። ትንሽ እመርቅልን፣ ቦታው ባላውቀውም ስውራ ማርያም ይባላልና እና ስውራ ማለት የሚባለው እውር ለማለት ተፈልጉ። ስውር ማለት ምን ማለት ነው? ስውር ስውር ማለት የማይታይ ለማለት ማለት ይመስለኛል፣ እንደ ትርጉም። አይ ተደብቀ ማለት ነው። እንደዛ ለማለት ፈልገው ነው እንጂ እውር ለማለት ፈልገው አይደለም። እሺ ጨርሻለሁ። መሰከረ አይደለም ማለት ነው። ምን ማለት ነው ሀይደር ማለት ወረደ ሀይደር ማለት ምን ማለት ነው ያጀማ ትምህርት ወሰዱ ሀይደር ማለት ምን ማለት ነው ትርጉም በዐረብኛ ማሻላህ አንበሳ ቤት እህል ይህም ማለት ምን ማለት ነው? እስቲ ነገሩኝ። ቤት እህል ይህም ማለት ምን ማለት ነው? ድርጎ ቤት እንደምስም መሽን ነገራቸው። ጎበዝ የዳቦ ቤት በይት ማለት በብራይት ቤት ነው። ለሄ ማለት ስጋ ወይም ደግሞ ዳቦ ማለትም ነው። የእንጀራ ቤት ወይም የዳቦ ቤት ማለት ነው። እሺ፣ ፈይሰል ታች አለ። ፈይሰል ማለት ምን ማለት ነው እስቲ